በአፋር ብሔራዊ ክልላዊ መንግስት ሰመራ ሎጊያ ከተማ ከህዳር 6 10 ቀን 2018 ዓ ም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል የሚካሄደው 10ኛው የኢትዮጵያ ከተሞች ፎረም ዝግጅት እየተደረገ ነው። ያን በተመለከተ አጠቃላይ ድባቡን ልታስቃኘን ባልደረባችን ቤዛይት ከበደን በቀጥታ አግኝተናታል። ከአፋር ቤዛይት፣ አጠቃላይ ድባቡ ምን ይመስላል? የኢትዮጵያ ከተሞች ፎረም ከተሞች ገብተዋል። እንግዲህ አፋርና አጠቃላይ ሁኔታውን በተመለከተ ለተመልካቾች መረጃ ልታቀብ ትችላለሽ? አመሰግናለሁ ኃይለ ኢየሱስና ውብርስ። አስረኛው የኢትዮጵያ የከተሞች ፎረም በደማቅ ሁኔታ ሊከበር ዝግጅቱን አጠናቋል። ዛሬ ዋዜማው ላይ ነው የተገናኘ ነው። በርካታ እንግዶች፣ በርካታ የከተማ ልኡካን ቡድኖች ወደ ሰመራሎጊያ ተገኝተዋል። በድምቀትም የድምቀት የሆነ አቀባበል እንዲሁ ተደርጎላቸዋል። የዚህ የኮሪደር ልማት ስራንም እንዲሁ ጉብኝት አድርገዋል። የአፋርን ባህል እሴት በሚገልጽ መንገድ ነው ትልቅ የሆነ አቀባበል እየተደረገላቸው። እንግዲህ ከነገ ጀምሮ እስከ እዳር አስር ድረስ ደግሞ ፎረሙ በታላቅ ድምቀት ይቀጥላል ማለት ነው። በርካታ ርዕሰ ጉዳዮች ነው ይነሱበት በዚህ የከተሞች ፎረም። የመሰረተ ልማት ዝርጋታቸው ምን ይመስላል የከተሞች የሚለውም እንዲሁ ይነሳበታል። የኮሪደር ልማት ስራ በተለይ ወደ ሰባ ሶስት ከተሞች እየተሳተፉበት ነው የሚገኘውና የእነሱ አፈጻጸም ስርአታቸው ምን ይመስላል የሚለው እንዲሁ ይታይበታል። መሬትን ቆጥሮ በዝግቡ በመያዝ ረገድም እየተሰሩ ያሉ ስራዎችም ይነሳሉ። ሌላው በሴፍቲኔትና ምግብ ዋስትና ፕሮግራም ዜጎችን ከተረጂነት ወደ ምርታማነት ደረጃ የደረሱበትን ሂደት ምን ይመስላል የሚለው ከተሞች የሚሳተፉበት ይሆናል። ዛሬ እንግዲህ አንድ መቶ ሰማንያ አምስት ከተሞች በላይ ነው በዚህ ሰመራሎጊያ የተገኙትና ባህላቸውን እሴታቸውን በሚገልጽ መንገድ እንግዲህ ተገኝተዋል። በነገው ምለት እንዲሁም በኤግዚቢሽን ማዕከል ተገኝተው የተለያዩ የልማት ስራዎቻቸውን ይዘው ይቀርባሉ ይቀርባሉ ማለት ነው። በዚህ ረገድ እንግዲህ የተለያዩ የልምድ ልውውጦች ይካሄዱበታል ተብሎ ነው የሚጠበቀው። ሌላው የዚህ የከተሞች ፎረም የሚያስተናግደው ትልቁ ነገር ጥናታዊ ጽሁፎች ይቀርባሉ። በልማት ዘርፍ ላይ ምን ምንድን ነው እየተሰራ ያለው ኢትዮጵያን ወደ ልህቀት ጎዳና የሚወስዳት ምንድን ነው የሚሉት ሀሳቦች በስፋት ይዳሰሱበታል። የመፍትሄ ሀሳቦችም እንዲሁ የሚነሱበት መርሃ ግብር እስከ ህዳር አስር ድረስ ነው የሚቀጥለው ማለት ነው። በዚህ ፎረም የልምድ ልውውጥ ይደረግበታል። ከዚህ በዘለለ የልምድ ልውውጥ ከሚደረገበት በዘለለ ደግሞ ባህለዝና እሴታቸውን የሚለዋወጡበት የሚተያዩበት፣ የሚወዳጁበት ከተሞች እህትማማችነታቸውን የሚገልጹበት ትልቅ የሆነ ሀገራዊ የከተሞች ፎረም ነው እየተካሄደ የሚገኘውና እንግዲህ ዛሬ ዋዜማው ላይ ነን ብለናል። በዚህ በአራት ቀናት ውስጥ ደግሞ ደማቅ የሆነ እንቅስቃሴ ከተማዊቷ ትጎበኛለች። በርካታ ርዕሰ ጉዳዮችም እንዲሁ ይነሳሉ። የከተሞች ውድድርም እንዲሁ የሚካሄድበት ትልቅ ፎረም ነው። በአመቱ ምን ምን ነገሮች ነው የተካሄዱት? ይሄ የከተሞች ፎረም በሁለት አመት አንዴ ነው የሚካሄደው። ዘጠነኛው የከተሞች ፎረም ወላይታ ሶዶ ላይ ነበር የተካሄደው። እንግዲህ የዚህ ወላይታ ሶዶ ላይ የተካሄደው የከተሞች ፎረም በቀጣይ ሰመራ ሎጊያ እንደሚካሄድ እውቅና ተሰጥቶ ነበረ። እንደዚሁም ደግሞ በዚህ የከተሞች ፎረም አስራ አንደኛው የከተሞች ፎረም የት ከተማ ላይ ይካሄዳል የሚለውም የሚወሰነው በዚህ በአስረኛው የከተሞች ፎረም ነው ማለት ነው። ከዛ በዘለለ የከተሞች አፈጻጸማቸው የሚፈተሽበትና ደረጃ የሚወጣላቸው ነው። ፉክክር ይደረግበታል። በተለይ የማይታወቁ ተወካዮች አሉ። ከተሞች ምን ምን ይዘው መጥተዋል የሚለውም እንዲሁ ይገመግማሉ። ከዛ በኋላ የእውቅና መርሃ ግብር እንዲሁ ይሰጣቸዋል ማለት ነው። እነዚህና መሰል የሆኑ ጉዳዮች በዚህ በአራት ቀናት ውስጥ ይካሄዳሉ። ዛሬ ግን ሰመራ ሎጊያ በደማቅ አቀባበል እንግዶቿን ተቀብላለች። ከሌሎች መረጃዎችን ደግሞ በነገውና ከነገ በስተያ ባሉት ጊዜያቶች ወደ እናንተ እናደርሳለን። ቤዛዊት ከሰመራ በቀጥታ መስመራችን ላይ ተገኝተሽ ላደረሽን መረጃ እናመሰግናለን።